ህወሓት ለአዲሱ ዘመቻ ያዘጋጀው ጦር ተበላ። እስከ አፍንጫው የታጠቀው ኃይል ህዝባዊ ቅቡልነቱን የሚያጣበት ከባድ ቅርቃር ውስጥ ገብቷል። ወልቃይት አፍንጫ ስር ሆኖ ሰይፉን እየሳለ ሁመራን ለመቆጣጠር አሰፍስፎ የነበረው ይህ ኃይል ጉድ ተሰርቷል። አርሚ ሰባ ሰራዊቱ በሱዳኑ ጦርነት ክፉኛ መጎዳቱ የተሰማ ሲሆን ወደ ወልቃይት እንዲገቡ ያዘጋጃቸውን ወታደሮች በሱዳን እየገበረ መሆኑ ተሰምቷል። ከዚህ በተጨማሪም የትናንቱ የጌታቸውና ኮሎኔል ደመቀ ዝግውይ የቡድኑን እቅድ ያመከነ መሆኑ ተነግሯል። ጌታቸው ረዳ በበኩላቸው ወልቃይት የትግራይ ሆኖ አያውቅም ያሉበት ንግግር የህዋት ሰዎችን አበሳጭቷል። እንመለስበታለን። ጠቅላይ ሚኒስትር አብይ አስደንጋጭ እርምጃን ባለስልጣኖቻቸው ላይ ወሰዱ። አብይ እንዳሉትና እንዳስጠነቀቁት ውስጣቸውን ማጽዳት ጀምረዋል። ለሁለት ጌታ የሚሰሩ ይወገዳሉ፣ ይጸዳሉ ሲሉ ከወራት በፊት ያስጠነቀቁት አብይ እርምጃውን ጀምረውታል። ብልጽግናን ፓርቲ ጓዳ ያመሰቃቀለም አደ አደገኛ ነው የተባለለትን ውሳኔ ሰጠዋል። እርምጃውን ተከትሎ ከፍተኛ ባለስልጣናት ከስልጣን ተወግደዋል። በዝርዝር እነግራችኋለን። የፊልድ ማርሻሉ ንግግር ሻቢያን ሲያሸብር ውሏል። ውስጣዊ ክፍፍል ውስጥ እንደሆነ የሚነገርለት ህግደፍ በፊልድ ማርሻሉ ንግግር የፍርሃት ቆፈን ስር ወድቋል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? የሚለው የፊልድ ማርሻሉ ቁጭት ኤርትራን ለሌላ እርምጃም ሊገፋፋት ይችላል እየተባለ ነው። ትሰሙታላችሁ። ሩሲያ አደገኛውን ሚሳኤል ይፋ አደረገች። ሚሳኤሉ በኒኩለር ኃይል የሚንቀሳቀስ ሲሆን ለብዙ ሰዓታት መጓዝ የሚችል እንደሆነ ታውቋል። ሚሳኤሉ ምናልባትም ለዩክሬኑ ጦርነት ጥቅም ላይ ሊውል እንደሚችል እየተነገረ ነው። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳቸው የአንዳፍታ ሚዲያ ቤተሰቦች፣ ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ጠቅላይ ሚኒስትር አብይ አስደንጋጭ እርምጃን ባለስልጣኖቻቸው ላይ ወሰዱ። አብይ እንዳሉትና እንዳስጠነቀቁት ውስጣቸውን ማጽዳት ጀምረዋል። ለሁለት ጌታ የሚሰሩ ይወገዳሉ፣ ይጸዳሉ ሲሉ ከወራት በፊት ያስጠነቀቁት አብይም እርምጃውን ጀምረውታል። የብልጽግናን ፓርቲ ጓዳ ያመሰቃቀለ አደገኛ ነው የተባለለትን ውሳኔ ሰጠዋል። እርምጃውን ተከትሎ ከፍተኛ ባለስልጣናት ከስልጣን ተወግደዋል። ገዢው ብልጽግና ፓርቲ በመላው ሀገሪቱ ካሉት አባላቱ መካከል ወደ 9000 በሚጠጉት ላይ በስነ ምግባር ጉድለትና በአፈጻጸም ድክመት ምክንያት እርምጃ መውሰዱን ይፋ አድርጓል። የፓርቲው ምክትል ፕሬዝዳንት አቶ አደም ፋራህ ይህንን ያሉት በብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ስብሰባ የተሰጡ ውሳኔዎችን አስመልክተው ማብራሪያ በሰጡበት ወቅት ነው። አቶ አደም ላለፉት ሦስት ወራት የፓርቲውን ተቋማዊ አቅም የሚያጠናክሩ የውስጥ ፓርቲ ስራዎችን መሰራታቸውን ተናግረው በተደረገው ውይይትና ግምገማም እውቅና ለሚገባቸው እውቅና መስጠቱን ደከም ያሉት ላይ ደግሞ ተገቢውን የማስተካከያ እርምጃ መወሰዱን ተናግረዋል። በተለይ የርምት እርምጃ ከመወሰዱ አኳያ በአጠቃላይ 8613 በሚሆኑ አመራሮች ላይ የዲሲፕሊን እርምጃ ተወስዷል። የተወሰደውን እርምጃም ሲያብራሩ አባላቱን ከኃላፊነት ከማንሳት ጀምሮ ሽግሽግ እስከማድረግ የሚደርስ መሆኑን ተናግረዋል። ይህ በእንዲህ እንዳለ ብልጽግና ፓርቲ ካደረገው የስራ አስፈጻሚ ስብሰባ በኋላ በሺዎች በሚቆጠሩ አባላቱ ላይ እርምጃ መውሰዱ ከተገለጸ በኋላ በተለያዩ የሀገሪቱ ክልሎች አመራሮች ላይ ለውጦች እየታዩ ነው። ባለፉት ቀናት ከፓርቲው የስራ አስፈጻሚ ኮሚቴ ውሳኔ ጋር በተያያዘ በሚመስል ሁኔታ የተለያዩ ክልሎች ኃላፊዎቻቸውን በማንሳት በአዲስ የመተካት ወደ ተለያዩ ቢሮዎች የማዘዋወር እንዲሁም የማሸጋሸግ እርምጃዎች መወሰዳቸውን አስታውቀዋል ተገኝተዋል የአማራ ክልል የቀደሙ የክልል ኃላፊዎችን በማንሳት በአዲስ ሲተካም የተወሰኑት ደግሞ ወደ ተለያዩ ቢሮዎች ተዘዋውረው እንዲሰሩ መደረጉን ተገልጿል። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ አዲሶቹ ተሿሚዎች ኃላፊነቱ የተሰጣቸው የአመራር ብቃት፣ የሥራ ልምድ፣ የትምህርት ዝግጅትና ስነ ምግባራቸው መሠረት በማድረግ መሆኑን ጠቅሰዋል። ርዕሰ መስተዳድሩ ከሾሟቸው 35 አዳዲስ ተሿሚዎች መካከል ሰባቱ አማካሪዎቻቸው መሆናቸውን በክልሉ ኮሚኒኬሽን ጽህፈት ቤት ገጽ ላይ የወጣው መረጃ ያሳያል። የደቡብ ምዕራብ ክልልም እንዲሁም በብልጽግና ፓርቲ ምክር ቤት በተቀመጡ አቅጣጫዎች መሰረት በማለት በክልሉ ከከፍተኛ አመራሮች እስከ ታችኛው መዋቅር ያሉትን አመራሮች የግምገማና የምዘና መድረክ መካሄዱን ጠቅሷል። በዚህም በክልል ደረጃ አመራሩን መልሶ የማደራጀት ስራ መከናወኑን የገለጸው ክልሉ አዲስ አመራሮችን መሾሙንና ማሸጋሸጉን አስታውቋል። ይህም የተከናወነው የአመራርን ውጤታማነት ማነት፣ ስነ ምግባርና ዝግጁነትን መሰረት በማድረግ መሆኑን ጠቁሟል። የብልጽግና ፓርቲን ስራ አስፈጻሚ ኮሚቴን ስብሰባ ተከትሎ በተለያዩ ክልሎች ውስጥ የተካሄደው የአመራር ለውጥ ወደፊትም ተጠናክሮ እንደሚቀጥል የፓርቲው ምክትል ፕሬዚዳንት ተናግረዋል። አቶ አደም ፋራህ እንዳሉት በተመደበበት ቦታ በተሰጠው ኃላፊነት ህዝቡን በቅንነት በታማኝነት የማያገለግል የሥነ ምግባር ችግር ያለበት በብልሹ አሰራር ውስጥ በሌብነት የተዘፈቀ ላይ እርምጃዎች ይወሰዳሉ። አክለውም የተሰጠውን ተግባር በውጤታማነት የማይፈ የፓርቲ አመራር ተገልጋይን አክብሮ ህዝቡን አክብሮ በፓርቲው መርሆችና እሴቶች እየተመራ የህዝቡን ፍትሐዊ ተጠቃሚነት ለማረጋገጥ የማይንቀሳቀስ አመራር ላይ እርምጃ የሚወሰድ ይሆናል ብለዋል። ባለፉት ቀናት የአመራር ለውጥና ሽግሽግ ያደረጉ ክልሎች ውሳኔውን ከማሳወቁ ውጭ የትኞቹ አመራሮች በብቃት ማነስ በስነ ምግባር ይሁን በየትኛውም ችግር ከቦታቸው እንደተነሱ የሰጡት ምክንያት የለም። ህወት ለአዲሱ ዘመቻው ያዘጋጀው ጦር ተበላ። እስከ አፍንጫው የታጠቀው ኃይል ህዝባዊ ቅብልነቱን የሚያጣበት ከባድ ቅርቃር ውስጥ ገብቷል። ወልቃይት አፍንጫ ስር ሆኖ ሰይፉን እየሳለ ሁመራን ለመቆጣጠር አሰፍስፎ የነበረው ይህ ኃይል ጉድ ተሰርቷል። አርሚ ሰባ ሰራዊቱ በሱዳኑ ጦርነት ክፉኛ መጎዳቱ የተሰማ ሲሆን ወደ ወልቃይት እንዲገቡ ያዘጋጃቸውን ወታደሮች በሱዳን እየገበረ መሆኑ ተሰምቷል። ከዚህ በተጨማሪም የትናንቱ የጌታቸውና ዋና ኮሎኔል ደመቀ ዝግ ውይይት የቡድኑን ቅድ ያመከነ መሆኑ ተነግሯል። ጌታቸው ረዳ በበኩላቸው ወልቃይት የትግራይ ሆኖ ያውቅም ያሉበት ንግግር የህወሓት ሰዎችን አበሳጭቷል። ወልቃይት ትኩሳቱ በተጋጋምበት በዚህን ሰዓት ከፌዴራሉ መንግስት በኩል የተወሰደው እርምጃ ከግራም ከቀኝም በርካታ አስተያየት እየተሰጠበት ነው ህወሓት ይህ ግልጽ ሴራ ነው፣ የአማራ ኃይሎች በአስቸኳይ ለቀው ይውጡ ሲል፣ በሌላ ወገን ያሉት ደግሞ እነ ኮለኔል ደመቀ በፖለቲካው ሜዳ በዝረራ ያሸነፉበት ድል እንደሆነ እየተናገሩ ነው። በዚህ መሃል ግን ሰይፉን እየሞረደ ወልቃይት አፍንጫ ስር ሆኖ ወደ ሁመራ ለመግባት የተዘጋጀው ኃይል ያልጠበቀው ፖለቲካዊ ሽንፈት ነው እየደረሰበት። በዋናነት ወደ ወልቃይት እንዲገባ ለወራት ሲሰለጥን የነበረው የአርሚ ሰባ ጦር ተፈናቃዮችን መመለ መመለስ ዋናው ዓላማ ነበርም። ይሁንና ግን ትናንት ጌታቸው ረዳ በውልቃይት ተከስተው ከነኮሎኔል ደመቀ ጋር በደረሱ ስምምነት መሰረት ተፈናቃዮች መመለስ ሊጀምሩ ነው። ይህ ጉዳይ ታዲያ የአርሚ ሰባን የትግል ምክንያት የሚያከሽፍ እንደሆነ ብዙዎች እየተናገሩ ይገኛሉ። ይሁንና ግን አሁንም ቢሆን አርሚው ወደ ወልቃዊ ጦርነት የመክፈት እድል እንዳለው ሌሎች አስተያየት ሰጫዎች ይናገራሉ። ሁኖም አርሚው ጦርነት ቢከፍትም ህዝባዊ ቅቡልነት የማግኘት እድሉ እጅግ ጠባብ ነው። ምክንያቱም ታጣቂ ኃይሉ የሚያነሳው ጥያቄ አስቀድሞም በፌዴራሉ መንግስት ተመልሷልና። በኮሎኔል ሙዘይን የሚመራው ይህ አርሚ ባለፈው ሳምንት ግዙፍ የኮማንዱ ኃይል በሸረሪናም ማስመረቁ አይዘነጋም። ኢኮኖሚስት ባለፈው ሳምንት ባሰራጨው ሰፊ ዘገባው በቅርቡ በወልቃይቱ ውጊያ ሊቀሰቀስ ይችላል ሲል ስጋቱን መግለጹ ይታወሳል። መጽሔቱ ያነጋግራቸው የህዋት አርሚ ሰባ ወታደሮች ሱዳን ላይ ካልቡርሃን ወግነን እየተዋጋን ነው ከተሞችን ማስለቀቅና መልሶ መቆጣጠር ችለናል። የራሳችንን መሬት ለማስመለስ ደግሞ እንችላለን። ይህንንም በቅርቡ እናደርገዋለን ሲል ተናግሯል። የፊልድ ማርሻሉ ንግግር ሻቢያን ሲያሸብር ውሏል። ውስጣዊ ክፍፍል ውስጥ እንደሆነ የሚነገርለት ህግደፍ በፊልድ ማርሻሉ ንግግር የፍርሃት ቆፈን ስር ወድቋል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? የሚለው የፊልድ ማርሻሉ ቁጭት ኤርትራን ለሌላ እርምጃ ሊገፋፋት ይችላል እየተባለ ነው። 130 ሚሊዮን ሁነን 2 ሚሊዮን ህዝብ ሊያፍንን አይችልም የሚለው የፊልድ ማርሻሉ ንግግር ሻቢያን አሸብሯል። በህግደፍ ውስጥም ክፍፍል ፈጥሯል። በኢትዮጵያ የባህር በር ጥያቄ ምክንያት በኤርትራ ባለስልጣናት መሀል ክፍፍል ተፈጥሯል። የኤርትራ ጦሩ ዋና ኢታማጆር ሹም በዚህ ምክንያት ከሀገር መውጣታቸው ተሰምቷል። ኢታማጆር ሹሙ ከሀገር የወጡበት ምክንያት የታወቀ ሲሆን ጉዳዩ ትልቅ ትኩረት ስቧል። ይህ በእንዲህ እንዳለም የኢትዮጵያ ባህር ኃይል አዛዥ ከአሰብ 60 ኪሎ ሜትር ላይ ሁነን እጃችንን አጣጥፈን አንመለከትም ሲሉ እውነታውን ወቁት ብለዋል። ከወራት በፊት ኤርትራ ለሚ የሚገኙ ዲፕሎማቶች ገለጻ ሰጥተው የነበሩት የኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህ የኢትዮጵያ የባህር በር ጥያቄ ኤርትራን አስደንግጧል ሲሉ ገልጸው ነበር። በእርግጥም ኢትዮጵያ ፍትሐዊ የባህር በር መውጫ በር መፈለጓ አስመራን ያሳሰበና ያስፈራ ጉዳይ ነው። የትናንቱ የፊልድ ማርሻል ብርሃኑ ጁላ ንግግር ደግሞ የሻዕቢያ ድንጋጤ ላይ ቤንዚል ያርከፈከፈ ሆኗል። ኢታማጆር ሹሙ ባሳለፍነው ቅዳሜ ጥቅምት 15 ቀን 2018 ዓ ም ቢሾፍ በሚገኘው የባህር ኃይል የስልጠና ማዕከል በተከበረው 118ኛው ኢትዮጵያ መከላከያ ሰራዊት ቀን ላይ ንግግር ያደረጉ ሲሆን የኢትዮጵያ ህዝብ ቁጥር አሁን ላይ 130 ሚሊዮን መድረሱን ተናግረዋል። በሚቀጥሉት 25 ዓመታት ውስጥ ደግሞ የህዝብ ቁጥሩ 200 ሚሊዮን ይደርሳል ያሉት ፊልድ ማርሻሉ አያይዘውም እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፍታዊ አይደለም፣ ዓለም አቀፍ ህግም አይደለም፣ ምክንያታዊም አይደለም ብለዋል። ፊልድ ማርሻሉ በስም ያልጠቀሷቸው ነገር ግን ታሪካዊ ጠላቶች ሲሉ የገለጿቸው አካላት ኢትዮጵያን የባህር በር እንዳታገኝ ማድረጋቸውን ጠቅሰዋል። አክለውም መከላከያ ሰራዊታችንን እናጠናክራለን፣ ልማታችንን እናፋጥናለን፣ ባህር በር እናገኛለን ሲሉ ተናግረዋል። ሩሲያ አደገኛውን ሚሳኤል ይፋ አደረገች። ሚሳኤሉ በኒኩለር ኃይል የሚንቀሳቀስ ሲሆን ለብዙ ሰዓታት መጓዝ የሚችል እንደሆነ ታውቋል። ሚሳኤሉ ምናልባትም ለዩክሬኑ ጦርነት ጥቅም ላይ ሊውል እንደሚችል እየተነገረ ነው። ሩሲያ በኒኩለር ኃይል የሚንቀሳቀስ የአዲስ ሚሳኤል ሙከራ ማድረጓን አስታውቃለች። ሩሲያ በኒኩለር ኃይል የሚንቀሳቀስ ቡሬቬስኒክ የተባለ ክሩዝ ሚሳኤል ሙከራ ማድረጓን የሀገሪቱ ከፍተኛ ጀኔራል ተናግረዋል። የሩሲያ ጦር ኢታማጆር ሹም ቫለሪ ግራሲሞቭ በቴሌቪዥን በተላለፈ ስብሰባ ላይ ለፑቲን ሲናገሩ ለብዙ ሰዓታት መጓዝ የሚችል በኒውክለር ኃይል የሚንቀሳቀስ ሚሳኤል ሙከራ አድርገናል። ሚሳኤሉ 14000 ኪሎ ሜትር ርቀት የሸፈነ ሲሆን ይህ ግን መድረስ የሚችልበት የርቀት ወሰኑ አይደለም ብለዋል። ዝቅ ብሎ መጓዝ የሚችለው የሙከራ የጦር መሳሪያ መጀመሪያ ላይ የተዋወቀው እንደ አውሮፓውያኑ በ2018 ሲሆን ያልተገደበ ርቀት መጓዝ በመቻሉና የሚሳኤል መከላከያ ጉዳዮችን አልፎ መሄድ በመቻሉ ሲደነቅ ቆይቷል። ቀደም ብሎ ምዕራባውያን ባለሙያዎች የሚሳኤሉን ስትራቴጂካዊ ጠቀሜታውንና ሩሲያ በተሳካ ሁኔታ ሞከርኩ ማለቷ ላይ ጥርጣሬያቸውን ገልጸው ነበር። የሚሳኤሉ የመጨረሻው ስኬታማ ሙከራ የተደረገው ከሁለት ዓመት በፊት እንደሆነ ፑቲን የተናገሩ ሲሆን ይህ ግን በገለልተኛ ወገን አልተረጋገጠም። አንድ የጦር መሳሪያ ቁጥጥር ዘመቻ ቡድን እንዳለው ከአውሮፓውያኑ 2016 ጀምሮ ከተደረጉ የሚታወቁ ቢያንስ 13 ሙከራዎች መካከል በከፊል ስኬታማ የሆኑ ሁለቱ ብቻ ናቸው። ጄኔራል ጌራሲሞ እንዳሉት ከስድስት ቀናት በፊት የተሞከረው ሚሳይሉ ለ15 ሰዓታት በአየር ላይ ቆይቶ ነበር። ሚሳይሉ የቁመትና አግድሞሽ እንቅስቃሴውን መምራት እንደሚቻል መሞከሩንና በታሰበው ዝርዝር መሠረት ሁሉን ያሟላ መሆኑን መናገራቸውን የሩሲያው ታስ የዜና ወኪል ዘግቧል። በመሆኑም ሚሳይሎችንና የአየር መከላከያ ስርዓቶችን አልፎ መሄድ እንደሚችል አሳይቷል ሲል ታስ ጄኔራል ግራሲሞቭን ጠቅሶ ዘግቧል። ሚሳይሉ እንደ አውሮፓውያኑ በ2018 ለመጀመሪያ ጊዜ ከተዋወቀ አንስቶ ያለው ጥቅም በጦርና በመከላከያ ዙሪያ ከባድ ክርክር እርሰ ጉዳይ ሆኖ ቆይቷል። የአሜሪካ አየር ኃይል የሆነው ብሔራዊ የአየር እና የህዋ ደህንነት ማዕከል በ2001 ባወጣው ሪፖርት የኒኩለር ኃይል ያለው ክሩዝ ሚሳይል አህጉር አቋራጭ እርቀት የመጓዝ አቅም ያለውና የኒኩለር ኃይል ያለው መሳሪያው ሩሲያን ልዩ መሳሪያ እንድትታጠቅ ያደርጋታል ሲል ድምዳሜ ላይ ደርሷል።